ጀፈሪ ዳህመር የዓለማችን የመጨረሻው አረመኔ ነፍሰ ገዳይ እንዲሁ ሲመለከቱት ጨዋ፣ መልካም፣ በንግግሩ በመልኩን ደስ የሚያሰኝ ሰው ነው። ታሪኩን ቀረብ ብለው ገልጠው ቢያነቡት ዓለማችን በታሪኳ ከጋጠሟት ነፍሰ ገዳዮች መካከል የእርሱን ያክል የከፋ ስለ መኖሩ እንጃ። ምናልባት መዝገበ ቃላት ጭካን የሚለውን ቃል ፍቺ የእርሱ ስም ማስገባት ሳይቀርበት አይቀርም። አክብሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። እንደ ኤሮፓ ዘመን አቆጣጠር እስከ 1991 ድረስ በ13 ዓመታት ውስጥ አንድም ጊዜ በፖሊስ እጅ ሳይወድቅ 17 ሰዎችን በዘግናኝ ሁኔታ ገድሎ ለማምለጥ ችሏል። የገደላቸው ሰዎች የሰውነት ክፍሎች እንደማስታወሻ ያስቀምጣል። የኤፍቢአይ ዘገባዎች እንደሚያሳዩት ደግሞ የሰለባዎቹ አንዳንድ የሰውነት ክፍሎችን ሁሉ ይመገብ ነበር። እንደ ኤሮፓ ዘመን አቆጣጠር 1993 ዳህመር ለኢንሳይድ ኤዲሽን የሚከተለውን ተናግሮ ነበረ። የመጀመሪያ ግድያ ፍጹም ያቀድኩት አልነበረም። ስህተት እንደነበር ሁሌም አውቅ ነበረ። ያ ታዲያ 1978 አንድ ዕለት ከአንድ የገበያ አዳራሽ እየተመለስን ነበረ። ታዲያ በሀሳቡ አንዳች መንገደኛ ማግኘትና እርሱ ወደ ቤቱ በመውሰድ በእርሱ ላይ ያለውን ቁጥጥርና የበላይነት ማሳየት እያለመ ነበር። ስቲቨን ሄክስ ይባላል፣ የዳሀመር የመጀመሪያ ሰለባ ነው። ገና አስራ ስምንት ዓመት ወጣት ነበረ። ዳሀመር ሰለባውን ወላጆቹ ቤት ወደሚገኝበት ወደ ኦሃዮ ወሰደው። በዚያ በገመድ ጠፍሮ በማሰር በብረት ዱላ ቀጠቀጠው። ነፍሱ ስታልፍ ደግሞ ሰውነቱን ሁሉ ከታጠፈና ከአንድ ከረጢት ውስጥ ከተተው። ከዚህ በኋላ አስር ዓመታት ቢቆጠሩም ማንም ግን ያንን ቀን በዛ ቤት ስለሆነው ነገር ደፍሮ እንዲሆኖ ነበር ማለት አይደለም። እንዲሁ ጭራውን የሚይዘው እውቀት እንኳን አልነበረውም። ይህ ከሆነ በኋላ ዳሀመር እንደ ኢሮፓ ዘመን አቆጣጠር በ1987 ድረስ ምንም አይነት ግድያ ሳይፈጽም ቆየ። በእነዚህ ዓመታት ሁሉ ዳሀመር የሀገሪቱ ሰራዊት ተቀላቅሎ ለግዳጅ አገልግሎት ጀርመን ነበረ። የማታ ማታ ግን ከመጠን በላይ በመጠጣት ከሰራዊቱ ተገደለ። ታዲያ ይላል ዳሀመር ታዲያ ለዘጠኝ ዓመታት ማንንም ሳልገድል በማለፌ በጣም የመግደር ፍላጎቴ በውስጥ ይቀጣጠል ጀመር። በቃ ያ ያደረግኩት አሁን ላይ መፈጸም ከምንጊዜውም በላይ ፈልጌ ነበረ። ዳሩ ፊዚካሊ ለመፈጸም የሚያስችል ሁኔታ ላይ አልነበርኩም። የአውሮፓውያን ዘመን አቆጣጠር መስከረም 1981 ዳህመር በይፋ ከሰራዊቱ ከተገለለ በኋላ ኦሃዮ ከሚኖሩ ቤተሰቦቹ ጋር ለመኖር ወደ አሜሪካ ተመለሰ። ነገር ግን መቼም አንዴ የተጠናወተው ክፉ ልምድ እንዲሁ በቀላሉ አይለቅምና ዳህመር ከመጠን በላይ በመጠጣት ያልተገባ ስነ ምግባር በማሳየት ተከሶ እስር ቤት ተወረወረ። በኋላ ደግሞ ወላጆቹ በዚህ ቀጣይነት ባለው አብሶ የመጠጣት ባህሪ ላይ አያቱ ተጽዕኖ መፍጠርና ለውጥ ማምጣት ትችላለች ብለው በማሰብ ከእርሷ ጋር እንዲኖር ወደ ሚልዋውኪ

እንደረፒያ 80 ኮዳተር 1982 በዊስኮንሲ ግዛት ፌር ፓርክ ውስጥ ራሱን ተገቢ ባልሆነ መንገድ በማጋለጡ ተይዞ ዳመር ተፈረደበት፣ 50 ዶላር ተቀጣ። እንደረፒያ 0 ቆጣጠር በ1986 ፖሊስ በሁለት ህፃናት ፊት ግለ ወሲብ ሲፈጽም አግኝቸዋለሁ አለ። እሱ ግን ፖሊስ የሚያወራውን አውቅም እኔ የተገኘሁት ሽንቴን ሲሸና ነው ብሎም ተከራከረ። ፍርድ ቤቱ ግን ጥፋተኛው ሆኖ ስላገኘው አንድ አመት እስርና የስልቦና አማካሪ እንዲያማክር ፈረደበት። እንደ ዘ ቆጣጠር ሴፕቴምበር 1987 ስቲቨን ቱኦሚ ይባላል። ሁለተኛ ሰለባው የሀያ አራት ዓመት ወጣት ነው። ከዳህመር ጋር ወደ አንድ የሆቴል ክፍል ሄደ። በነጋታው ሞቶ ተገኘ። እዚህ ላይ ዳህመር ግን የማውቀው ነገር የለም ብቻ ጠዋት ስነቃ ስቲቭ ቱኦሚር ሞቶ ነበር አለ። ዘጌት ብሎ ደግሞ በእርግጥ ልጁን ደብድቦ የመግደል ምንም አይነት ፍላጎት አልነበረኝም፣ ነገር ግን በቃ አደንዛዥ ዕፅ እንዲጠቀም አድርገዋለሁ አለ ዳህመር። በድኑን በመከታተፍ በአንዳች ቦርሳ ውስጥ አድርጎ ወደ አያቱ ቤት በመውሰድ በምድር ቤት ውስጥ አስቀመጠው። ከዛ በሚቀጥለው ሳምንት ደግሞ ሰውነቱን ለይ ብቻ አድርጎ አውጥቶ ቆሻሻ መጣያ ውስጥ ጨመረው። ከአንድ የሰውነት ክፍሉ በቀር በኢንዱስትሪ የጽዳት አሲዶች በማሟሟት ስጋው አልቆ የራስ ቅሉ እስኪሰባበር ድረስ ተጨማሪ ሳምንታትን አቆየው። በትናንት ሰይጣናዊ መንገዱ ላይ ዛሬም የቆመው ዳህመር ለአውሮፓ ዘመን አቆጣጠር ኦክቶበር 1887 የአንድ ዓመት እስሩን አጠናቆ ከወጣ በኋላ ደግሞ ጀምስ ዶክስታቶር የሚባል የ12 ዓመት ታዳጊን አንድ ሁለት ፎቶዎችን ራቁትህን ላንሳና 50 ዶላር ሰጠሃለሁ ብሎ በማግባባት አያቱ ወደሚኖርበት ቤት ወስዶ ወደ ምድር ቤት ውስጥ ይዞት ወረደ። ከዚያም ጠፍሮ በማሰር በቶሚ ላይ ያደረገውን ሁሉ አደረገ። ዶክስታቶር አየሁ ድምፁንም ሰማሁ የሚል ምስክር ጠፋ። እንደ አውሮፓ ዘመን አቆጣጠር ማርች 1988 ደግሞ በአንድ የጌዎች ክለብ ሪቻርዶ ውስጥ ጉዌሬሮ ና ወደፊት ገዳዩ ዳህመር ተዋወቁ። ወደ አያቴ ቤት ሄደን አንድ ምሽት አብረን እንድናሳድር ከተስማማ 50 ዶላር ከፍልሃለሁ ዳህመር ጠየቀው። ጉዌሬሮ ተስማማ፣ ተያይዘው ሄዱ። በዛም አንድ ሁለት መጠጥ መቀማመስ ጀመሩ። ዳህመር ሳይታወቅበት የእንቅልፍ ኪኒኖች ጉዌሬሮ መጠጥ ውስጥ ጨመረ። ከደቂቃዎች በኋላ ጉዌሬሮ በአራጁ ፊት ጭልጥ ያለ እንቅልፍ ወሰደው። በመጀመሪያ ሰለባውን ደፈረ። ከዛም ከአራት ሰዓት በኋላ ሰውነቱን ከታተፈው። በነገራችን ላይ ዳህመር በየጊዜው የሚገላቸውን ሰዎች ሰለባዎች የተቆራረጠ የሰውነ ክፍላቸውን መደበቅ እንደመጀመሪያው ቀላል አልሆን እያለው ይቸገር ጀመረ። ዳህመር ወንጀል በወንጀል ላይ እያደራረበ ዱካውን ከፖሊስ እያጠፋ ለበርካታ ዓመታት ከቆየ በኋላ በወርሃ መስከረም 1988 ቀናት መካከል በአንደኛው ቀን አያቱ ጠሩትና፣ ስማ ዳህመር በየጊዜው የምታመላደሳቸው ወንዶች ጉዳይ ግራ እያጋባኝ ነው። በዛ ላይ ደግሞ አንተ ከምትኖርበት ከምድር ቤት የሚወጣው መጥፎ ሽታ በጣም እየረበሸኝ ነው። ከዛሬ ጀምሮ ቤቴን ለቀህ ወደምትሄድበት ሄድልኝ አሉት። ዳህመር ባለ ባለአንድ መኝታ ቤት አፓርትመንት ተከራይቶ ወጣ። ዳሃመር ከአያቱ ቤት ይልቀቅ እንጂ ከኩይ ስራው የሚላቀቅ አልሆነም። አፓርትመንት ከተከራየ ከጥቂት ቀናት በኋላ አንድ የ13 ዓመት ብላቴና ወደ አፓርትመንቱ ከወሰደ በኋላ ወሲባዊ ጥቃት ሊፈጽምበት ሲል ብላቴናው አምልጦ ወደ ፖሊስ ጣቢያ ሮጠ። ታሪኩን ለፖሊሶቹ ነገራቸው። ፖሊስ ዳሃመርን በሁለተኛ ደረጃ የመድፈር ወንጀል እና ከሞራል ጋራ የሚጻረር ድርጊት አስገድዶ ለመፈጸም በመሞከር ከሰሰው። ዳሩ ግን ሳምንት ብቻ ታስሮ ተፈታ። እንደ ኢትዮጵያ ዘመን አቆጣጠር ማርች 1989፣ በዚህ ወቅት ዳግም ዳህመር አምስተኛ ሰለባውን አንድ መጠጥ ቤት ውስጥ ተዋወቀ። አንቶኒ ሲራስ ይባላል። 24 ዓመቱ ነው። ዳህመር በመጀመሪያ ወደ አፓርትመንቱ ሊወስደው ነበር ያሰበው። ቆይቶ ግን ምናልባት ቤቴ በፖሊሶች እይታ ውስጥ ሊሆን ይችላል ብሎ ስለሰጋ ወደ አያቱ ቤት ወሰደው፣ ወደ ምድር ቤቱም ይዞት ገባ። በመቀጠል ልክ እንደዚህ ቀደሙ ሰለባዎቹ ሁሉ ሲራስን ጠፍሮ አስሮ ያሰቃየው ጀመር፣ ኋላም ሞተ። ነገር ግን የሲራስ ግድያ ከሌሎቹ ለየት የሚያደርገው ነገር ነበር። ዳህመር ጭንቅላቱንና መገጣጠሚያዎቹን ቆርጦ በአንድ የእንጨት ሳጥን ውስጥ አስቀመጣቸው። እንደውም ለጥቂት ጊዜ ብቻ እንኳን ቢሆን ሳጥኑን የስራ ቦታ እቃ ማስቀመጫ ውስጥ አስቀምጦት ነበር። ሌላ ጊዜ ደግሞ እንደ ለመቆጣጠር ሚያስረጥ 89 አምብሮሲያ የቸኮሌት ፋብሪካ ውስጥ በሚሰራበት ፈጽሟል በተባለው ወሲባዊ ጥቃት መነሾ የ12 ወራት እስርና የአምስት ዓመታት የማህበራዊ አገልግሎት፣ በሁለተኛ ደረጃ የወሲብ ጥቃት ለማድረስ በተደረገ ሙከራ መነሾ ተፈረደበት። በኋላ የእስሩን ጊዜ አጠናቆ ከወጣ ከሁለት ወራት በኋላ ሚልዋውኪ 924 ኖርስ 25ኛ መንገድ ላይ የሚገኝን አንድ አፓርትመንት ተከራየ። ኋላ ላይ እንደ አውሮፓ ዘመን አቆጣጠር በ1990 ከእስር ቤት ከተለቀቀ ከሁለት ወራት በኋላ ዳህመር አንድ በወሲባዊ ስራ ላይ የተሰማራን ስሚት የሚባል ሰው አዲስ ወደ ተከራየው አፓርትመንት ወስዶ በእጁ አንቆ በመያዝ ትንፋሽ አሳጥሮ ካሰቃየው በኋላ ገደለው። ወዲያውኑ ደግሞ ከራስ ቅሉ በቀር ሰውነቱን በመቆራረጥ መታጠቢያ ቤት ውስጥ በመውሰድ በአሲድ አማሙቶ የራስ ቅሉን ከሲራስ ጎን ወስዶ አስቀመጠው። ታዲያ የዳህመር አፓርትመንት ውስጥ የሚገደሉ ሰዎች በድን የአካባቢውን ሽታ ሲቀየረው ጊዜ ጎረቤቶች ዳህመር ቤትህ ምን እየተካሄደ ነው? ብለው ይጠይቁታል። ልክ ከፖሊሶች ለማምለጥ ዱካውን እንዴት ማጥፋት እንዳለበት የተካነው ዳሃመር ሰዎች የሚያቀርቡበት ጥያቄ ምን አይነት መልስ መስጠት እንዳለበት ተክኗል እና ጎረቤቶቹን አይ ምን የሚያሳስብ ነገር የለም፣ ፍሪጅ ስለተበላሸ ነው፣ በቅርቡ አሰራዋለ ብሎ መለሰላቸው። እንደ ኢሮፓ ዘመን አቆጣጠር በ1990 ዳሃመር የ27 ዓመቱን ኤድዋርድ ስሚትን ተገደለ በኋላ ለበርካታ ጊዜ በድኑን ማቀዝቀዣ ውስጥ ማስቀመጥ ችሎ ነበረ። በኋላ ኋላ ራሱ ዳሃመር ለባለስልጣናት እንደተናገረው በድኑ እየበሰበሰ ማቀዝቀዣ ውስጥ ሊቆይ ባለመቻሉ ተበሳጭቶ ነበረ። ዳህመር እጅግ ለማመን በሚከብድ መልኩ ከአስር በላይ ሰዎችን እጅግ አሰቃቂ የሚባሉ መንገዶች ለህልፈት ቢያበቃም ፖሊስ ግን እጁ ላይ ካቴና ሊያስገባለት አልቻለም። እንደውም አንድ ጊዜ እንደ ኤሮፒያ ዘመን አቆጣጠር ጃንዋሪ 1992 ፖሊስ ለጥቂት አመለጠው እንጂ ሊይዘው ነበር ማለቱ ሁሉ ተዘገበ። የሆነ ሆኖ ሁሉም የዘራውን ያጭድ ዘንድ የማታ ማታም ቢሆን ጊዜ እንዲመጣለት እናውቃለን እና የዳህመር መጨረሻ ወደ መቅረቡ እንደሆነ የሚያመላክቱ ነገሮች ብቅ ብቅ ማለት ጀመሩ። ሁለት የሚል ዋውኪ የፖሊስ መኮንኖች ልጁ በካቴና የታሰረ ሰውን አገኘ። ፕሬስ ኤድዋርድ ይባላል። ሰላሳ ሁለት ዓመቱ ነበረ። አንድ ብድ ሰውዬ ጥሩ ምሽት ለማሳለፍ ወደ አፓርትመንቱ ከወሰደ በኋላ እጅን በካቴና አስሮኝ ሌቱን በሙሉ ለማምለት ስታገል ነው ያሳለፍኩት። አፓርትመንቱ እዚህ ቅርብ አካባቢ ነው በማለትም ለፖሊሶች ተናገረ። ዳመር ኤድዋርድን የተዋወቀው በዚያ ሁለት ጥቂት ቀደም ብሎ ነበር። ወደ አፓርትመንቱ በመሄድ ጥሩ ጊዜን እንዲያሳልፍ አግባባው። ወደ አፓርትመንቱ ሄደ። ልክ በሩን ከፍተው ከመግባታቸው ኤድዋርድ ክፍል ውስጥ በነበረው ከባድ አስቀያሚ ጠረን ድንጋጤ ወረረው። አይኖቹን ዞሮ ዞሮ ሲያደርግ ደግሞ በርካታ የሃይድሮክሎሪክ አሲድ ማስቀመጫዎች ተመለከተ። ወዲያውኑ ግብግብ ጀመሩ። ዳሃመር ኤድዋርድ እጁ ላይ ካቴና ሊያስር ሲሞክር አልተሳካለትም። አንደኛው እጁ ላይ ብቻ ነበር ካቴናውን ማሰር የቻለው። ወዲያው ቢላ በማንሳት እኔ ኮ ራቁትህን ብቻ ፎቶ ማንሳት ነው የምንፈልገው በማለት እያስፈራራው ወደ መኝታ ቤቱ ሊገፈጥረው ጀመር። ይሄኔ ኤድዋርድስ ያለው ብቸኛው አማራጭ ማምለጥ እንደሆነም ሲረዳ፣ ዳህመር ትኩረቱን ወደ ሌላ ነገር ሲሆንለት ተንደር አንዴ ፊቱን በቡጥ ይነርተውና ከመሬት ይዘርበዋል። ወዲያውኑ የአፓርትመንቱ የፊት በር በርግዶ እግሪያ ውጭኝ ያለ። ይህኔ ነው የሁለቱ ፖሊሶች መኪና መንገድ ላይ አግኝቶ መስቴና ተርፎልኝ ሲል ውዑ ያለው። ወዲያውኑ ፖሊሶች ኤድዋርድን አስቀድመው ዳህመር አፓርትመንት ደረሱ። ዳህመር ካቴናውን ኤድዋርድ እጅ ላይ ያሰረው እሱ መሆኑን አምኖ ቁልፉ ልብስ መልበሻው ላይ እንደሚገኝ ተናግሮ ፖሊሶቹን ወደ ውስጥ እንዲገቡ ጋበዛቸው። አንደኛው የፖሊስ መኮንን ወደ መኝታ ቤቱ ሲገባ በጥቂቱ የተከፈተ የተለያዩ ሰዎች በድኖች እና የተከታተፉ ሰውነቶች በፎቶዎች የተሞላ የልብስ ማስቀመጫ ተመለከተ። ወዲያውኑ ኦፊሰሩ ወደ ሳሎኑ በመመለስ ባልደረባውን የተመለከታቸውን ፎቶዎች ትክክለኛ እንደሆኑ ነገረው። ዳህምር በበኩሉ ፎቶውን ፖሊሶች እንደተመለከቷቸው ሲያውቅ ለማምለጥ የሞከረ ቢሆንም በአንደኛው ፖሊስ ቁጥጥር ስር ዋለ። በኋላ ባለስልጣናቱ የዳህምርን ማቀዝቀዣ ሲከፍቱ በታችኛው መደርደሪያ ላይ የአንድ የጥቁር ሰው ጭንቅላት አገኙ። የዳህምር ግፍ በዚያ አላበቃም። አራት ጭንቅላቶችን ማብሰያ ክፍል ውስጥ፣ ሁለት የሰው ልቦች ማቀዝቀዣ ውስጥ፣ መኝታ ቤት ውስጥ ሰባት የራስ ቅሎች፣ ሁለት ሙሉ አጽሞች ብቻ ምን ያልተገኘ ነገር አልነበረም። እንደ ኤፍቢአይ መዛግብት ከሆነ ባለስልጣናቱ እጅግ ግራ በመጋባታቸው በህግ ጥላት ስር ወደ አረፈው ዳህመር በመሄድ መቼም ይህን ሁሉ ግፍ በመፈጸምህ ጸጸት ተሰምቶ ይሆናል አሉት። በሚያሳዝም ሁኔታ ዳህመር ግን በፍጹም አለ። በፍጹም እኔ ጸጸት አይሰማኝም፣ እየመራሁት የነበረው የአኗኗር ዘይቤ እጅግ በጣም አስደሳች፣ ውብ ነበር አለ። በመቀጠል ባለስልጣናቱ እንደው ምናልባት ከእስር ብትፈታ ጤነኛ ህይወት መምራት የምትፈልግበት እድል ሊኖር ይሆን ብለው ጠየቁት። ዳህመር ሲመልስ ለኔ ይሄ ምርጡ ቦታ እስር ቤት ነው። ከእስር ቤት ብትፈቱኝ በፊት ቀድሞ መኖረው ወደ ነበረው ህይወቴ ተመልሼ ልገባ እችላለሁ አላቸው። በመጨረሻ ፍርድ ቤቱ በዳህመር ላይ ተከታታይነት ያላቸው 16 ዓመታት የህይወት ዘመናቶችን እስር ፈርዶበት ወደ እስር ቤት ከተወረወረ በኋላ እንደ አውሮፓ ዘመን አቆጣጠር በ1994 ክርስቶፈር ስካርዘር በሚባል የእስር ቤት የክፍል አጋሩ ተገደለ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ የሚታገሱ አስፈው ነበርኩ። ሰላም።